ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ መረጃዎች የምታደምጡበት የዩቲዩብ ገጻችንና የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ለዚህም ሰዓት ታላላቅ የአውሮፓ ክለቦችን የዝውውር መረጃ ዕለታዊ ቡድን ዜናና፣ ለእናንተ ወድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን ያሰናዳናቸው ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ቆዩ። ሰፋ ያሉ የዝውውር መረጃዎችን በዚኛው ጥንቅር ይዘናል። ሰበር መረጃም አለ፣ ከፕሮግራማችን ፍጻሜ ስትቆዩ ሻምፒዮኑን ሊቨርፑል ቤት እንሄዳለን። ዛሬ በስፋት የምንመለከተው ሳላህና ሊቨርፑልን ነው። ሳላ የሰጠው ጋዜጣዊ መግለጫ አለ ዛሬ በስፋት በማህበራዊ ትስስር ገጾች ላይ እየተሰራጨም ይገኛል። አጠር አድርገን ለእናንተ ወድ አድማጮቻችን እናደርሳለን። ሳልህን ከባላንዶር ሳልህን ከዚህ ውድድር ዓመት ጋር ሳልህን ኮንትራት ከማደስ ሳልህን ከሳዲዮ ማኔ ሳልህን ከአርኔ ስሎት እያለን በሊቨርፑል አጠር ያለ መረጃ አሰናድተንላችኋል። ከዛ በተጨማሪ በሊቨርፑል በኩል የቡድን ዜናና የዝውውር መረጃችን እንደተጠበቀ ነው። የፕሪሚየር ሊጉ የዚህ ሰዓት ሁለተኛው ክለብ አርሰናል ተጫዋች አስፈርመዋል። በስተመጨረሻም የማርቲን ዙቤሜንዲን ውል አግኝቶታል። በእርግጥ ይህ መረጃ ሲጠበቅ ነበረ። ምናልባት የዣቪ አሎንሶ ወደ ሪያል ማድሪድ ማቅናት ዝውሩን እንዳይጠልፈው ስጋት ነበረ፣ ግን ቃሉን ጠብቆ ተጫዋቹ የአርሰናል ሆኗል። እዚህ ዝውር ላይ ሰፋ ያለ መረጃ ለአርሰናል ደጋፊዎች ይዘንላቸዋል። ተጨማሪ ዝውውር መረጃ እናነሳለን። አንድሪያ ቤርታና አርሰናልን አንድሪያ ቤርታና ዝውሮችን በሰፋ ስናነሳ ጋብርኤል ማጋለሽ፣ ጋብርኤል ማርቲኔሊ፣ የቶማስ ፓርቲ ኮንትራት ተቋርጧል ከሚለው ዜና ጨምሮ በርከት ያሉ መረጃዎችን በአርሰናል የመረጃ ክፍለ ጊዜ እናጋራችኋለን። ማንቸስተር ዩናይትድ የቀድሞ ሌጀንድ ፖል ስኮልስ ስለ ሩበን አሞሪ ስለ ማይክል አርቴታ ያያይዞ የሚለው ነገር አለ። ስለ ቡድኑ ማንቸስተር ዩናይትድ የሰጠው ማነጋጋሪም ነገር አለ፣ እናስደምጣቸዋለን። ከዛ በተጨማሪ ማንቸስተር ዩናይትድ ጉዳት ላይ ያለው ተጫዋች ጆሽ ኳዘርኪዝ የሚለን ነገር አለ። ጋርናቾና ቼልሲ ጉዳይ ከምን ደረሰ፣ ሜሰን ማውንት ያስመዘገበውን አዲስ ክብሮሰን፣ ካርሎስ ካዝሜሮ የዩናይትድ ቆይታና፣ ማንቸስተር ዩናይትድ እና ኤሮፕ ሊግን የተመለከተ ተጨማሪ መረጃ ይዘንላቸዋል። ለማንቸስተር ዩናይትድ ደጋፊዎች የቡድን ዜናችን ዛሬም እንደተጠበቀ ይገኛል። ቼልሲዎች አንድ በጣም ወሳኝ ተጫዋች ወደ ፕሪሚየር ሊጉ ለማምጣት ጥረት እያደረጉ ነው። ከዛ በተጨማሪ አለን ሺረር ስለ ቡድኑ ቁልፍ ተጫዋች ኮል ፓልመር የሚለው ነገር አለ። ከዛ በተጨማሪ ቼልሲ በዚህ ሳምንት እጅግ በጣም ወሳኙን ጨዋታ ያደርጋል። የተወሰነ ተጨማሪ መረጃዎችን እናጋራለን ለቼልሲ ደጋፊዎች። በአጠቃላይ በአውሮፓ ትልቅ ክለቦች ትልቅ ተጫዋችን የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ላይክ አድርጉን፣ አበረታቱን። ለሀሳብ አስተያየታችሁ አስቀድመን ያመሰግንን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። አጠር አጠር ያሉ ስፖርታዊ ጠንቅሮቻችንን ዛሬ የምንጀምረው ከናይንቲ ሚኒትስ የእሁድ ጨዋታ መልከቶችን በመዳሰስ ነው። እሁድ የሚደረጉ በርከት ያሉ ጨዋታዎች አሉ። ውድ ቤተሰቦቻችን፣ ተጠባቂው ጨዋታ ለአብነት ያክል በኒካስል ዩናይትድ እና በቼልሲ መካከል የሚደረገው ጨዋታ ነው። እሱን በማንሳት እንጀምር። ኒካስል ዩናይትድ ከቼልሲ በጣም ወሳኝ ጨዋታ ያደርጋሉ። በዚህ ሳምንት ሴንት ጄምስ ፓርክ ስታዲየም ለሚደረገው ጨዋታ ነው። ኒካስል ዩናይትድ ጨዋታውን ሁለት ለአንድ የማሸነፍ ቅድመ ግምት በ90 ሚኒትስ ተሰጠው። ማንቸስተር ዩናይትድ ከዌስታም ዩናይትድ የሚያደርጉትን ጨዋታ ኦልትራፎርድ ላይ ነው። ማንቸስተር ዩናይትድ ጨዋታውን አንድ ለባዶ ብሏል 90 ሚኒትስ። ኖቲንግሃም ፎረስት ሲቲ ግራውንድ ላይ ወራጁን ቡድን ሌስተር ሲቲን ያስተናግዳል። ለኖቲንግሃም ፎረስት የሁለት ለባዶ ድል አድራጊነት ቅድመ ግምት ተሰጥቶታል። ሌላኛው ጨዋታ ቶትናም ሆትስፐርስ ከክሪስታል ፓላስ ቶትናም ሆትስፐርስ ስቴዲየም ላይ የሚደረግ ጨዋታ ነው። ለቶትናም ሆትስፐርስም ለክሪስታል ፓላስም ጨዋታው እኩል አንድ ለአንድ በሆነ ውጤት ይጠናቀቃል ሲል 90 ሚኒትስ። የሳምንቱን ትልቁን ጨዋታ ሊቨርፑል ለክብር አርሰናል ሁለተኝነትን ለማስጠበቅ በሚያደርጉት መርሃ ግብር ላይ ባለሜዳው ሊቨርፑል የአንፊልዱን ጨዋታ ሁለት ለአንድ ያሸንፋል ብለው ቅድመ ግምት አስቀምጧል። እናንተ በእነኝህ ጨዋታዎች ዙሪያ የግል መልከታችሁን ልታጋሩ ትችላላችሁ። ዣቪ አሎንሶ ቀጣይ የሪያል ማድሪድ አሰልጣኝ ይሆናል። በሱ ስር የሚሰለጥን ከሆነ ደግሞ ሪያል ማድሪድ በቀጥታ የሚከተለው የዣቪ አሎንሶ ፍልስፍና 3 4 3 ነው ይህ ደግሞ ሶስት ጥብቅ ተከላካዮች ያስፈልጉታል ማለት ነው። የሩበን አሞሪ ማንቸስተር ዩናይትድ ማለት ነው። በሌላ አገላለጽ ሩበን አሞሪ ይህንን ታክቲክ እንደሚጠቀሙ ይታወቃል። ሶስት አራት ሶስት ብዙ አስተችቷቸዋል። ማንቸስተር ዩናይትድን ብዙ ዋጋ ያስከፈለውም ተብለውም ተተችተውበታል። እሳቸው ግን ተጫዋቾች እስኪ ለምዱ ድረስ ሞክረዋለሁ ብለው እየታገሉ ይገኛሉ። ስለዚህ የዣቪ አሎንሶን ፍልስፍና ሶስት በጣም ምርጥ ተከላካይ ይፈልጋሉ። ከዛ እነኚህ ሶስት ምርጥ ተከላካዮች በጣም ጥሩ ኳስ ተጫዋሽ መሆን አለባቸውም። በደብል ፒቮት ነው የሚጫወቱት ከነ እኚህ ሶስት ተከላካዮች ፊት ለፊት ማለት ነው። ሁለት እጅግ በጣም ኦፌንሲቭ የሆኑ ፉልባኮችን ይፈልጋሉ ማጥቃቱንም መከላከሉንም በደንብ ማገዝ የሚችሉ ሁለት የግራና የቀኝ ተከላካይ መስመር ተጫዋች ሆነው ነገር ግን ማጥቃቱንም መከላከሉንም ሚዛን ጠብቀው የሚጫወቱ ተጫዋቾች ማለት ነው። የሩበን አሞሪ ኮፒ ፔስት ነው። ያው ብዙ የሩበን አሞሪን ፍልስፍና በተለያዩ መረጃዎች በተለያዩ ትንታኔዎች፣ በተለይ አላዛር አስግዶም በራሱ የዩቲዩብ ገጽ ላይ ብዙ ትንታኔዎችን ከዚህ ጋር ሰርቷል። የሩበን አሞሪ ታክቲክ ወይም የሶስት አራት ሶስት ታክቲክ ምን ይመስላል የሚለውን እዛ ላይ ተከታተሉት። ይህንን ታክቲክ ለመተግበር ይጠራል ለዚህ ታክቲክ በዋነኝነት አሁን በሪያል ማድሪድ እቅድ ውስጥ የያዘው ደግሞ ዣቢ አሎንሶ የያዘው የዲያን ሁይሰን የአጮት ስታይል ለዣቢ አሎንሶ ትክክለኛም የአጮት ተግበራ የሚሆን ተከላካይ ያሉት ነው። ቶክስፖርት ከሪያል ማድሪድ ጋር አስቀድሞ ስሙ ሲያዝ የነበረው ዲያን ሁይሰን ሱራሱ ልቡ ሪያል ማድሪድ ጋር ነው የሚባለው ተጫዋች፣ የ20 ዓመቱ ተከላካይ በቀጣይ ወደ ሪያል ማድሪድ የማምራቱ ነገር እውን እየሆነም ይመጣል ተብሎ ይጠበቃል። የዲያን ሁይሰን ፈላጊዎች ከሪያል ማድሪድ በተጨማሪ በርከት ያሉ ፕሪሚየር ሊግ ክለቦች እዚህ ውስጥ እንዳሉ ሳይዘነጋ ማለት ነው። በኤል ክላሲኮ ጨዋታ በዚህ ሳምንት እንደ አርዳ ጉለር፣ ቤሊንግሃም፣ ቪኒሽስ ጁኒየር እና እንደ ኬሊያን መባፔ ያሉ ተጫዋቾች በቋሚነት እንደሚጀምሩት ነው ዴሮ ስፖርት ያስነበበው። ፋብሪዞ ሮማኖ መረጃውን አጋርቶናል። እነ አራት ተጫዋች ሲሰለፉ ያው ሮድሪጎ ጎኤዝ ወደ ተጠባባቂ ወንበር ይወርዳል ማለት ነው። በቀጣይ የውድድር ዓመት ክለቡን ይለቃል ተብሎ ይጠበቃል። ሮድሪጎ ጎኤዝ እስከ መቶ ሚሊየን ፓውንድ የተመደበበት ተጫዋች ነው። ግን አሁን አነጋጋሪው ጉዳይ በተለይም ማርካ አንድ መረጃ ይዘወጥቷል። በእርግጥ ሪያል ማድሪድ ራሱ በዛሬው ዕለት የአምስት ደቂቃ ቪዲዮ በሪያል ማድሪድ ይፋዊ ቴሌቪዥን ላይ ቀርቧል። ያውም በቀጥታ ስርጭት ነው ያቀረቡት። ውድ ቤተሰቦቻችን፣ ይሄውም ሪያል ማድሪድ ከባርሴሎና በኤልክላሲኮ ጨዋታ የሚዳኙት ዳኛ የቫር ዳኛውን ማለት ነው በተመለከተ የአምስት ደቂቃ ስህተቶችን የአምስት ደቂቃ በደሎችን ይፋ አድርገዋል ሪያል ማድሪዶች እጅግ በጣም አነጋጋሪ ሆኗል። እኚህም በቫር ዳኝነት ላይ ያሉት ነው እየተደረገው በሪያል ማድሪድ በቀጥታ ቴሌቪዥን። ዋና ዳኛው ሄርናንዴዝ ላይም እንዲሁ ቅሬታ ቀርበዋል። በተለይም ዳኛው ገና የ12 ዓመት ታዳጊ በነበረ ሰዓት የማን ደጋፊ እንደነበረ ከተጫዋች ማንን እንደሚያደንቅ ሲጠየቅ ከ30 ዓመት በፊት የተናገረው ንግግር አሁን ወጥቷል። ሪያል ማድሪዶች አውጥተቷል፣ ይፋ አድርገውታል። ከ30 ዓመት በፊት የባርሴሎና ደጋፊ እንደነበረ ከባርሴሎና በወቅቱ ከ30 ዓመት በፊት ሲጫወቱ የነበሩት እነ ሮማሪዮና ላውድሮፕን አድናቂ እንደሆነ ይናገራል። አሁን የ42 ዓመት ጎልማሳ ነው። ይህ ዳኛ ከ30 ዓመት በፊት ፋይል ገልጸው፣ ይህ ዳኛ ማድሪድን ቤል ክላሲኮ ጨዋታ ካሁኑ ይበድላል እያሉ ነው። ጉዳዩ አነጋጋሪ ሆነዋል። ከሳምንት በፊት የጣሊያኑ ክለብ ኮሞ ከኤሪክ ጋርሻ ጋር የነበረው ድርድር ከስምነት የተደረሰበት እንደነበረ ፋብሪዞ ሮማኖ አረጋግጧል። ሃንሲ ፍሊክ በድጋሚ ይህንን ተጫዋች በቡድኑ ለማቆየት ያደረጉት ጥረት በተሳካ ሁኔታ ቀጥሎ ተጫዋቹም በባርሴሎና የሚቀጥል ይሆናል። በዋነኝነት የእሳቸው የጨዋታ ፍልስፍና መተግበሪያም ይሆናል የተባለ ተጫዋች ነው እና ሃንሲ ፊሊክ እሳቸው ራሳቸው ገና በባርሴሎና ኮንትራታቸውን ያደሳሉ ተብሎ ይጠበቃል። ስለዚህ ተጫዋች በፍጹም እንደማይለቅ አረጋግጠዋል። በድጋሜ ቶኒ ክሩስ አሁን ደህንነትህን ከሚጠብቅልም አላርም ደህንነትህን ከሚጠብቅልም የጀርመን አደገኛ ደገኛ ጠባቂ ውሾች በላይ አሴርቢ በዚህ ሰዓት አስተማማኝ ጠባቂ ሊሆን ይችላል ብሏል። በሪያል ማድሪድና እና በባርሴሎና ጨዋታ ላይ የነበረው አሴርቢ ለእኔ ፍጹም የተለየ ነው። ደህንነት አደለም የሚያጠቃን ቡድን እንዳያስቆጥር ከመከላከል ባለፈ የሰውን ልጅ መጠበቅ የሚችል አደገኛው ሰው ሲል ያሞካሽቶታል ተጫዋቹን፣ አሴርቢ በዚህ ተጫዋች ዙሪያ አንድ መረጃን አድርሰናችሁ ነበረ። ምናልባት ቀደም ባሉት መረጃዎቻችን እዚሁ ጣቢያችን ላይ ከሱስ እስከ ፍጻሜ በሚል አንድ ርዕስ አዘጋጅተን አቅርበንላችሁ ነበረ። አሴርቢ በጣም የተለየ ተጫዋች ነው። ቶኒ ክሮስን በብዙ ወድሶታልና እኔ ጠባቂ እንዲሆንልኝ የምፈልገ የምተማመንበት ሰው አሴርቢ ነው ብለዋል። ሬንጀርሶች የቀድሞ አሰልጣኛቸው ስቴቨን ጄራርድን መልሰው አሰልጣኝ የማድረግ ፍላጎት እንዳላቸው ተዘግቧል። ቴሌግራፍ ይዞት በወጣው መረጃ መሰረት እነ ጋሪ ኦኔል፣ ሮብ ኤድዋርድስ እና ሩስል ማርቲን በዋነኝነት በዝርዝር ውስጥ የተያዙ ቢሆንም ስቴቨን ሼራርድ ግን ዋነኛው አሁን ቁጥር አንድም የሬንጀርስ አሰልጣኝ እንዲሆን በኢላማቸው ውስጥ ተካቷል። ከዚህ ቀደም ከሬንጀርስ ጋር የስኮቲሽ ፕሪሚየርሺፕን ያሳካ አሰልጣኝ እንደነበረ የሚዘነጋ አይደለም። እናም ይህ ሰው ዳግም ወደ ሬንጀርስ እንዲመጣ ይፈለጋል። ስፖርቲንግ ሊዝበን የአንድ ወር እድሜ የቀረውን በአል ናስር ቤት ኮንትራቱ ማለት ነው ክርስቲያኖ ሮናልዶን የግላቸው ለማድረግ ጥረት እያደረጉ ነው። በስፖርቲንግ ሊዝበን ሳለ ነበረ ሰር አሌክሳንደር ቻክማን ፈርጉሰን እና መልማዮቻቸው ወደው ወደ ዩናይትድ ያመጡት። በእርግጥ በወቅቱም አርሰን ቬንገርም ተጫዋቹ ወደ አርሰናል ያመጡ ከጫፍ ደርሶ እንደነበረ የሚዘነጋ አይደለም። ቪክተር ጊዮኬሬስክን በቀጣይ ክረምት የማጣት ስጋት ውስጥ ያሉት ስፖርቲንግ ሊዝበኖች የፊት መስመራቸውን ለማጠናከር በአልናስር የአንድ ወር የኮንትራት እድሜ ብቻ የቀረውን ሮናልዶን ዳግም ማምጣት ይፈልጋሉ ተብሏል። ሮናልዶ ደግሞ በርካታ ህገ ደንቦችንና በርካታ ቅድመ ሁኔታዎችን አስቀምጦ ለአልናስር ኮንትራቴን እፈርማለሁ ማለቱን አድርሰናችሁ ነበር። ኮል ፓልመር ባለፈው ጨዋታ ጎል ካስቆጠረ በኋላ ትልቅ እፎይታ ይሰማዋል። ቼልሲ በኤንዞ ላቪያ በመሃል ሜዳ አካባቢ በጣም ጠንካራ መስሎ ታይቶኛል። ይላል አለን ሽረር በሳምንቱም ቼልሲ ከነበረው የስታንፎርድ ብሪጅ ድል በኋላ ሊቨርፑል ላይ ማለት ነው ለኒካስል በጣም ከባድ ጨዋታ ይሆናል። ነገር ግን ቼልሲን ልንበልጠው እንደምንችል አስባለው ይላል የኒካስል ዩናይትድ የቀድሞ ተጫዋች ነው አለን ሺረር። ያው ድጋፉ ለኒካስል ዩናይትድ እንደሚሆን ምንም ጥርጥር የለውም እና እሱም ክለቤ ኒካስል ዩናይትድ ቼልሲን በልጦ እንደሚጨርስ አምናለሁ፣ ግን ጥንካሬ በደንብ አይቻለሁ። በተለይ የመሃል ሜዳው የኤንዞ እና የላቪያ ጥምረት በጣም አደገኛ ነው። ኮል ፓልመር አሁን በራስ መተማመኑን ስላገኘ ብሏል። በሁለቱ ክለቦች መካከል የሚደረገው ጨዋታ የፕሪሚየር ሊጉ ደረጃ ሰንጠረዥ ላይ የራሱ የሆነ ትልቅ ተጽዕኖ ይኖረዋል። ከቼልሲና ከኒካስል ጨዋታ በላይ እነ ኖቲንግሃም ፎረስት እና ስቶንቪላ ነበርን መውዝ የሚጠብቁት ጨዋታ ነው። በፕሪሚየር ሊጉ ካለው ወቅታዊ ደረጃ ሰንጠረዥ አንፃር ኒካስል ዩናይትድ 63 ነጥብ ይዞ ቼልሲ 63 ነጥብ ይዘው በግብ ክፍያ ብቻ ተበላልጠው የሚያደርጉት ፍልሚያ ነው። በዚህ ፍልሚያ ላይ የሚያሸንፈው ቡድን በፕሪሚየር ሊጉ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ወሳኙን ደረጃ ማስጠበቅ ይችላል። በእርግጥ እስካሁን ባለው ደረጃ ሰንጠረዥ ሁለቱ ክለቦች አቻ መውጣት በራሱ የሚያዋጣቸው አይደለም እና የግድ አሸናፊ ያስፈልገዋል። ኒካስል ቼልሲ፣ እሁድ 10 ሰዓት ሲል የሚጀምር ጨዋታ ነው። ከዝውውር ጋር በተያዘ ቼልሲዎች ራፋኤል ሊ አኦን ከኤስ ሚላን ለማስኮብለል አሁንም ሙከራዎችን እያደረጉ ነው ተብሏል በርካታ መረጃዎችን አሰባስበዋል መለመዎቻቸውም ደጋግመው አይተውታል ይህን ፖርቹጋላዊ የክንፍ ተጫዋች ገና 25 ዓመቱ ነው እስከ 63.5 ሚሊዮን ዩሮ አካባቢ ለዚህ ዝውውር ያስፈልጋቸዋል ተብሏል ሚረር ስፖርት ይዞት በወጣው መረጃ መሰረት የተጫዋች ቀጣይ ክረምት ላይ ከኤስ ሚላን ጋር የመቀጠሉ ነገር እርግጥ አይደለም እናም በዚህ ምክንያት ተጫዋቹ በቀጣይ ዓመት ሲለቅ መዳረሻው ይጠበቃል። ታዲያ ቼልሲዎች በዋነኝነት ዝርዝራቸው ይዘውታል። የቼልሲ ዋነኛ ተፎካካሪ ይሆናል ተብሎ የሚጠበቀው የካታላኑ ክለብ ባርሴሎና ነው። ከኒኮ ዊሊያምስ በተለየ አሁን ዋነኛ ፍላጎታቸውም ራፋኤል ሊአኦም እንደሆነ ይታወቃል። ሳላህ አንድ ቀን ለግብፃውያን ስል ባላንዶርን ማሸነፍ ፈልጋለሁ ብሏል የሊቨርፑሉ የፊት መስመር ተጫዋች ሳላ በቀጣይ ባላንዶር ማሸነፍ እንደሚያልም ገልጿል። የባላንዶር ሽልማትን አንድ ቀን ለግብፃውያን ባሸነፍ ደስ ይለኛል ሲል ተደምጧል። ሳላ በግብፅ መንደሮች ውስጥ የምትኖር ሕፃን ሆነ ባላንዶር ማለም በጣም ከባድ ነው ያለው ሳላ ነገር ግን እኔ ሊቨርፑል ስመጣ ነው ማሰብ የጀመርኩት። በቀጣዩ የውድድር ዓመት ባላንዶርን ስለማሸነፍ ማለም እፈልጋለሁ ብሏል። እንደሚታወቀው ቤተሰቦቻችን በዘንድሮ ውድድር ዓመት ባሎንዶርን ለማሸነፍ ሳላም ቀዳሚ ተጫዋች ነበረ። ነገሮች እንግዲህ በአውሮፓ ሻምፒዮንስ ሊግ ባይበላሹበት ኖሮ አሁን ግን ሌሎች በርከት ያሉ ተጫዋቾች አሉ። ቀጣይ ውድድር ዓመት ግን ይህንን ስለማንለም እያሰበ እንደሆነ ተናግሯል። በዚህ ውድድር ዘመን የፕሪሚየር ሊግ ዋንጫ ለማሸነፍ ዋናው ግቤ ነው አልኩኝ። በሙያዬ ለመጀመሪያ ጊዜ ከሻምፒዮንስ ሊግ በፊት ለሊጉ ቅድሚያ ስሰጥ ነበረ ብሏል። በሀይ ሀያ በወረድሽኙ ምክንያት ከአድናቂዎቼ ጋር ማክበር ባለመቻሌ በጣም አሳዛኝ ነበረ። እኔ ከመላው ቡድን ጋር በመሆን ይህንን ደስታ ለደጋፊዎቻችን እና ለከተማው ለመስጠት ፈልጌ ነበር። ከዘጠኝ ወር በኋላ ቃላችንን ጠብቀናል ብሏል። ካስታወሳቸው አምናም ሊቨርፑል ለዋንጫ በጣም የቀረበ ቡድን ነበረ፣ መጨረሻ ላይ አካባቢ ነው። እንደውም በስኳድ ዴብዝ ችግር ምክንያት ሲታማ የነበረው ቡድን ከዋንጫ የራቀውና እንግዲህ ሳላህ ባለፈው ዓመት ልክ ከዓመቱ ሲጠናቀቅ ለሊቨርፑል ደጋፊዎች ቃል ገብቶ ነበረ። ከዘጠኝ ወር በፊት ቃሉን ጠብቋል። ዋንጫ እናመጣለን ብሏል። የፕሪሚየር ሊጉን ይኸው ዘንድሮ አምጥቶታል። እናም ዘንድሮ ከኮቪድ ነጻ ሆነን ከደጋፊዎች ጋርም ስለምናከበር ደስ ብሎኛል ብሏል። ኮንትራትን ከማደስ ጋር በተያያዘም ጥያቄ ቀርቦለት ነበረ። በግልጽ ለማየት እንደሚቻለው በጣም ጥሩ ነበር። በሙያው ውስጥ ምርጡን የስታቲክስ ወቅት ነበረኝ። ምናልባት ይህ የመጨረሻ ውድድር ዘመኔ ሊሆን የሚችልበት አጋጣሚ ብዙ እንደሚጠበቅ አውቃለሁ እና ቃል የገባሁትን ዋንጫ ለማሸነፍ የተቻለኝ ሁሉ ሳደርግ ስለነበረ፣ ትኩረቴ የነበረው ሱዛ ላይ ነበር ብሏል። እኔ እንደዚህ አይነት አስተሳሰብ ነበረኝ። ክለቡ ኮንትራቴን ማራዘም ካልፈለገ ምንም ችግር አልነበረውም። የውድድር ዘመኑን በምችለው መንገድ እጨርስ ዘንድ ነበረ ትኩረቴ። መጨረሻ ላይም ግን ከብዙ ውይይቶች፣ ከብዙ ድርድሮች በኋላ በምፈልገው ክለብ ቆይቻለው። ግን ዋና ዓላማ የነበረው ኮንትራት ማደስ ሳይሆን ቃሌን ጠብቄ የፕሪሚየር ሊጉን ዋንጫ ለሊቨርፑልውያን ማምጣት ነበር ብለዋል። ብዙ ጊዜ መከራከሪያ ሆኖ የሚቀርበው ነገር ከሳዲዮ ማኔ ጋር ያላቸው ግንኙነት ነበረ። ከሳዲዮ ማኔ ጋር ውጥረት ነበር፣ እስከ መጨረሻው ድረስ ግን ፕሮፌሽናል ነበርን። በእኔና በሱ መካከል የነበረው አለመግባባት ቡድኑን የነካው አይመስለኝም ብሏል። የበለጠ መፈለግ የሰው ልጅ ባህሪ ነው። እኔም ይህንን ተረድቻለሁ። እኔም እሱም ተፎካካሪነን፣ ከሜዳ ውጭ ግንኙነት አልነበረንም ብሏል። ጓደኛም እንዳልነበሩ አረጋግጧል። ፉክርም እንደነበረ አምኗል። በግልጽ ያው ሳዲዮ ማኔ ሜዳ ውስጥ እንግዲህ ኳስን በማቀበል ሂደት ላይ ወይም የመጨረሻ ኳስ ላይ ሳላ የተሻለ አማራጭ ሲሆን እኔ ያቀብሏለሁ እኔ የተሻለ አማራጭ ሲሆን ግን ሳላ አቀብለኝም በሚል ምክንያት በሁለቱ መካከል ትልቅ ጸብ ተፈጥሮ እንደነበረም የሚዘነጋ አይደለም። በዛ ላይ ደግሞ ከክሎፕ ጋር አንዱ የገቡበት ሰጥ አገባ በቀያሪ ሰዓት ነው ሳላህ ጥሩ ሳይንቀሳቀስ ሳለ እሱን አይነካውም እኔን ይቀይረኛለን በሚል መጨረሻ ላይ ወደ ባየር ሙኒክ ማምራቱ የሚዘነጋ አይደለም። ሳላህ ከአርኔ ስሎት ጋርም በተያዘ ሀሳቡ ነጋርቷል። በፍጥነት እናሸንፋለን ብያ አልጠበኩም ነበረ። ሽግግሩ ይህን ያህል ስኬታማ እንዲሆን እንደሚሆን ማንም ይጠበቀ ያለ አይመስለኝም። ማንም እንደማይጠብቀው ማቃለውኝ። በቅድመ ውድድር ዘመን አርኔስሎት ስሎት ሊጠይቀ መጣና ሌሎችም ተጫዋቾች ምሳሌ እንደሆን ጠየቀኝ። አትጨነቅ እኔ ሁልጊዜ በምችለው ምርጥ ላይ ነኝ። አራያ ለመሆን ሳይሆን እኔ ማንነቴ ስለሆነ ነው አልኩት። በጨዋታ ውስጥም ከእኔ የሚጠብቀውን ብዙ ነገሮች ነገረኝ። ብዙ ሩጫዎች፣ ብዙ ኃላፊነቶች፣ ብዙ ኳስ ማስቆጠር፣ ብዙ አሲስት ማድረግ፣ ብዙ ነገር ከእኔ እንደሚጠብቅ ነገረኝ። እኔም የቻልኩትን ሁሉ እንደማደርግ ቃል ገባሁለት። እናም ሽግግሩ በዚህን ያክል ደረጃ ለዋንጫ ያበቃናል ብዬ ግን አልጠበቅኩም ነበር። ሽግግሩ በጣም ስኬታማ ብሎታል። ከሊቨርፑል ጋር ስሙ በስፋት እየተያዘ የሚገኘው የትሬንት አሌክሳንደር አርኖልድ ተተኪ ይሆናል የተባለው ጄሬሚ ፍሬ ፖንግን እንመልከት። እስከ 35 ሚሊዮን ፓውንድ ሊቨርፑል ሊያስወጣው ይችላል። ዘንድሮ ባየር ሌቨርፑሰን ያው ሻምፒዮን አይሆንም፣ የአውሮፓ ሻምፒዮንስ ሊግ ትኬትን ግን ቆርጧል። የቡንደስሊጉ አሸናፊ ሞኒክ ስለሆነ ከአምነው አንጻር ጥሩ አይደለም። የዘንድሮ ሲዝን ለባየር ሌቨርኩሰን ግን መጥፎ የሚባል አይነት ሲዝንም አይደለም፣ በዛን ያክል ደረጃ። በዚህ ቡድን ውስጥ ታዲያ ዘንድሮ ተከላካዩ፣ የቀኝ መስመሩ ፍሪፖንግ አራት ግብ አምስት አሲስት፣ ዘጠኝ ግብ አስተዋጽኦ፣ 28 ግልጽ የጎል እድሎችን የፈጠረ ነው። በአጠቃላይ 23 የተሳካ ታከሎችን ያደረገ፣ 81 ኳስ መልሶ የነጠቀ፣ 983 ስፕሪንት አደርጓል በቡንደስ ሊጋው፣ አንደኛው ነው። ቁጥር አንድ ላይ ያስቀምጠዋል። 36.34 ኪሎ ሜትር በሰዓት ከፍተኛ ፍጥነት አስመዝግቧል። የተሳካ ሙከራን 35 አድርጓል። 31 ጥፋት ተሰርቶበታል። አራት ቢጫ ካርዶች ብቻ የተመዘዘበት ተጫዋች ነው። በብዙ ነገር ካየነው ለሊቨርፑል ወሳኝ ተጫዋች ይሆናል። በእርግጥ በሊቨርፑል መለሙያዎችም ዘንድ ቁጥር አንድ ኢላማ ነው። ትሬንት አሌክሳንደር አርኖልድን በቀጣይ ላይ መተካት ሰበሩ ዜና አርሰናል ተጫዋች አስፈርመዋል። የመጀመሪያው የማይክል አርቴታና የአንድሪያ ቤርታ የዚህ ውድድር ዓመት መጨረሻ ፈራሚው ታውቋል። የሰሜን ለንደን ክለብ አርሰናል የሪያል ሶሴዳዱን የመሃል ሜዳ ተጫዋች ማርቲን ዙቤ ሜንዲን ለማስፈረም ከስምነት መድረሳቸው ዛሬ ተረጋግጧል። ስፔን የ5 ዓመት አማካይ ማርቲን ዙቤ ሜንዲ በአርሰናል ቤት የረጅም ጊዜ ኮንትራት ለመፈረምም የቃል ስምነት ፈጽመዋል። በዛሬው ዕለት ማርቲን ዙቤ ሜንዲ የአርሰናል የመጀመሪያ ፈራሚ በመሆን ለንደን ለመድረስ ነገሮች ከጫፍ እንደደረሱም ፋብሪዚዮ ሮማኖ ዘ አትሌቲክ አረጋግጧል። አርሰናል ለተጫዋቹ ዝውውር በአጠቃላይ ለሪያል ሶሴዳድ 60 ሚሊዮን ሮም የውለ ማፍረሻውን እንደሚከፍል ተረጋግጧል ማለት ነው። ስለዚህ አርሰናል የመጀመሪያውን ፈራሚ አግኝተዋል። ሲጠበቅ ነበረ። ያው እንዳልኳቸው መግቢያችን ላይ ስጋት ይሆናል ተብሎ የተጠበቀው የዣቪ አሎንሶ ወደ ሪያል ማሪድ መሄድ ዙቤሜንዲ እነዛው ሊያስቀሩ ይችላል ስፔን የሚል ነበር። ነገር ግን ስምምነቱ እንደተጠበቀ ሆኖ በስተመጨረሻም ዙቤሜንዲ አርሰናል ተጫዋች ይሆናል። ባለፈው ዓመት እነ ዴክላን ራይስ፣ ካሃቨርስ፣ ሪካርዶ ካላፊዮሪ አርሰናልን መርጠው ትልቅ ክለቦችን ማድሪድ፣ ሙኒክ፣ ማንሲቲ፣ ሊቨርፑልን አሻፈረኝ ያሉ ተጫዋቾች ነበሩ። እናም ለአርሰናል ፈርመው ነበረ። አሁን ደግሞ ተረኛው ማርቲን ዙቤሜንዲ ሆኖ አለ። ማርቲን ዙቤሜንዲ በዚህ ውድድር ዓመት ክለቡ ሪያል ሶሴዳድ በሁሉም ውድድሮች ካረጋቸው 47 ጨዋታ ውስጥ 44ቱን ተሳትፏል። 41 በመጀመሪያ አሰላለፍና 3 ተቀይሮ ገብቷል። ይህም የክለቡን 93.6 ጨዋታ የተጫወተ ተጫዋች ነው ማርቲን ዙቤሜንዲ የጄሚ ጌንቲ ዝውውር በአርሰናል ባለስልጣናት በኩል ተቀባይነት እንዳገኘም እየተዘገበ ነው። ዘ አትሌቲክ ይዞት በወጣው መረጃ መሰረት ከዶርትመንድ ጋር ንግግር አድርገዋል የሚለው ዜና እንግዲህ በመርህ ደረጃ ከዶርትመንድ ጋር ውይይት አልተደረገም። ውድ ቤተሰቦቻችን ነገር ግን አብዛኛው የመረጃ ምንጮች ውይይት እንደተደረገ እየዘገቡ ነበር። ይሄ ፍጹም ስህተት ነው። ዘ አትሌቲክ ግን ፍላጎት እንዳለ በአርሰናል ባለስልጣናትን በኩል ስምምነት እንደተደረሰ እናም አርሰናል ተጫዋች ለማስፈረም ማርቲኔሊ አሊያም ትሮሳርድን መሸጥ አስፈላጊም እንደሆነ ጭምር ክለቡ አምኖበታል። የጋብርኤል ማርቲኔሊ ጉዳይ ወደ ሳውዲ አረቢያ ሞር ያመራ ነው። አዲሱ ሊቀርብላቸው ከሚችሉ ተጫዋቾች አንደኛውም ሊሆን እንደሚችል ቤን ጃኮብስ ያስነበበ ሲሆን፣ ምናልባት ግን ሌሎች ዝውውሮች እንደ ጄሚ ጌንቲስ አይነት ዝውውር ላይ አርሰናል አጥብቆ የሚሄድ ከሆነ የማርቲኔሊም ጉዳይ ሊያበቃለት ይችላል። በአርሰናል አሊያም ትሮሳርድ ከሁለት አንዳቸው ክለቡን መልቀቃቸው አይቀርም። የስኳድ ዴብዝ ጥራት ችግር ወይም ደግሞ የስኳድ ዴብዝ አለመኖር በራሱ ለአርሰናል ትልቁ ችግር ነበረ። የዙ በሜንዲ መምጣት አሁን ትልቅ የስኳድ ዴብዝ ጥራት ይጨምራል። እንግዲህ ተጫዋቾች በቶሎ ማስፈረም አንደኛው ጥቅም አለው። በሌሎች ክለቦች የሚፈልጉ ተጫዋቾችን ጨረታው ሳይበዛም ዋጋቸውም ሳይወደድ መምጣቱ በራሱ ለአርሰናል ትልቅ ጥቅም አለው። ትክክለኛ ክፍተቱን እንግዲህ አለማወቅ ከቬንገር ጀምሮ የነበረ ችግር ነው አርሰናል ቤት ዘንድሮ እንኳን ላብነት ያክል አጥቂ ችግር ነበረ። ግን ሪካርዶ ካላፊዮርን አምጥተዋል በዛ ቦታ ላይ ይሄ ኢንቨርትድ ዊንገር ሆኖ መጫወት የሚችል ዩሊያን ቲምበር በነበረበት ታዳጊዎች በነበሩበትና ልዩ እስማኤል ስኬሊ በነበሩበት ቦታ ላይ ሌሎችንም ተጫዋች መጠቀም ሲሉ ዘጠኝ ቁጥር አንገብጋቢ እንደሆነ እየታወቀ እንደውም እነ ኢያን ራይትም የተችው ዝውውር ነበረ። ለማንኛውም አርሰናል በዚህ ረገድ ጥሩ ስራዎችን እየሰራ ነው። በቀጣይም ግብ ጠባቂ፣ የመሃል ተከላካይ፣ የአጥቂ አማካኝ፣ የመስመር አጥቂዎች ግራና ቀኝ በአርሰናል በኩል በትልቁ ይጠበቃሉ። የጋብርኤል ማጋለሽን ጉዳይ በተመለከተም ከጥቂት ደቂቃዎች በፊት አንድ መረጃን እየተመለከትኩ የነበረ የሳውዲ አረቢያ ክለቦች ኮንትራቱን በአርሰናል ቤት እስካላራዘመ ወይም ኮንትራቱን እስካላደሰ ድረስ ፍላጎታቸው እንደማይቆም ነው ቤን ጃኮብስ የሚያስነብበውና የጋብርኤል ማጋለሽ ጉዳይ በአርሰናል ኮንትራት ማራዘም ላይ የሚወሰን ይሆናል። ሌላ ግን ታማኝነታቸው በጣም አጠራጣሪ የሆኑ የመረጃ ምንጮች የቶማስ ፓርቴ ድርድር ሊቋረጥ ይችላል እያሉ ነው። ምክንያታቸው ደግሞ የዙቤ ሜንዲ ጉዳይ መጠናቀቅ ነው። ግን አርሰናል ለፓርቴ ምትክ ብሎ አለም በዋነኝነት ሊያመጣው ያሰበው በእርግጥ ፓርቴ እንደሚለቅ ነበረ እስከ ጥቂት ወራት በፊት የሚታወቀው ግን የጆርጂኖ መቶ ፐርሰንት ተረጋገጠ። ስለዚህ የግድ የዙቤሜንዲ መምጣት የሚጠበቅ ነው። ግን አሁን ላይ የፓርቴ ኮንትራት ሊቋረጥ የሚችልበት እድል አለ የሚሉ መረጃዎች በስፋት እየወጡ ነው። ለማንኛውም ከታማኝ ምንጮች ጉዳዩን ካጠራ ነው የምናመጣላቸው ሆናል። ፓርቴ ግን ከዙቤሜንዲ ውጪ ራሱን የቻለ ኮንትራት ሲቀርብለት እንደነበረ ነው መረጃዎች በቅርቡ ሲወጡ የነበሩት። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ሩበን አሞሪ ከማይክል አርቴታ ብዙ ነገር ሊማር ይገባል ብሏል። ማይክል አርቴታ ባለፉት ወደ ስድስት የሚጠጉ ዓመታት ውስጥ ያሳለፈው ውጣውረድ፣ ቡድኑን የገነባበት መንገድ፣ ቡድኑን ሲረከብ የነበረው የቡድኑ ውድቀትና አሁን ቡድኑ በትልልቅ መድረኮች ላይ ተፋላሚ ሆኖ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ፣ ፕሪሚየር ሊግን ለዋንጫ በጣም የቀረበ ቡድን አድርጎታለና አርሰናልን ከዛ ወደዚህ ያመጣበት መንገድ ለሩበን አሞሪ ትምህርት ይሆነዋል። ሩበን አሞሪ ከዚህ በደንብ መማር ይጠበቅበታል ብሏል። የአውሮፓ ሊግን ዋንጫ ማንሳት ለማንቸስተር ዩናይትድ ዘንድሮ ሁሉን ነገር ያስተካክላለን ብሎ እንደሚያምን ተናግሯል። ከቶትንሃም ጋር ነው የኢሮፕ ሊግ ፍጻሜ በሳንማሜስ የሚደረገው። በዚህ ጨዋታ ላይ ለመድረስ ጥረት እያደረግኩ ነው ብሏል። ጆሽኳ ዜርኪዚ ግን ጉዳት ላይ እንዳለ ይታወቃል። ለዚህ ጨዋታ የመድረሱ ነገር እርግጥ አይደለም፣ መቶ ፐርሰንት የተረጋገጠ አይደለም። ተጫዋቹ ራሴን በፍጻሜ ጨዋታ ላይ ለማድረግ እየሞከርኩ ነው፣ የማይቻል አይደለም ግን በጣም ከባድ ይሆናል ብለዋል ጆሽኳ ዜርኪዚ። ጋርናቸው አሁንም በቼልሲ ዝርዝር ውስጥ ያለ ተጫዋች ነው። ወደ ቤተሰቦቻችን በግራ ክንፍ በኩል የሚጫወተው ተጫዋች ይፈልጋሉ በ ጄም ጌንትስን ከቦሩሲያ ዶርትመንድ ይዘዋል። ከማንቸስተር ዩናይትድ ይህንን ተጫዋች ይዘዋል፣ አሌሃንድሮ ጋርናቸውን፣ ከኤስ ሚላን ራፋኤል ሊያውን ይዘዋል። እሱ ትልቅ ተሰጡ ያለው እና ታዳጊ መሆኑ ደግሞ በቼልሲ በኩልም ምርጫቸው እንዲሆን አድርጓል። ግን የማንቸስተር ዩናይትድ ውሳኔ እስከዚህ ሰዓት ድረስ ግልጽ ያለ እንዳልሆነም ይታወቃል። በአሌሃንድሮ ጋርናቸው ላይ ያለው እናም በቀጣይ እንግዲህ በትልቁ ይጠበቃል። የዚህ ተጫዋችም ጉዳይ ማንቸስተር ዩናይትድ ቤት ግን የመቆየት እድሉ ሰፊ ነው። ቼልሲዎች ግን አሁንም በዝርዝራቸው ይዘውታል። ሜሰር ማውንት ደግሞ ከቼልሲ የመጣ ተጫዋች ነው። በመጣበት ወቅት ምርጡ አማካይ ነበረ፣ ምንም ጥርጥር የለውም። ጉዳት ግን የእግር ኳስ ሕይወቱን በብዙ አበላሽቶበታል። ሜሰን ማውንት ኦፕታ 2324 ቁጥራዊ መረጆችን መመዝገብ ከጀመረበት ጊዜ ጀምሮ ከሻምፒዮንስ ሊግ ሲዝን በኋላም በ22 ዓመት ውስጥ በአውሮፓ የጥሎ ማለፍ ውድድሮች ላይ ከተቀያሪ ወንበር በመነሳት ሁለት ገቦችን ያስቆጠረ ተጫዋች መሆን ችሏል። ለመጨረሻ ጊዜ እናደርጎ የነበረው ሌላኛው ሰባት ቁጥር ለባሽ ዴቪድ ቤካም ነበረ። ከሪያል ማድሪድ ጋር በነበረ የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ላይ ነበረ። ተቀይሮ ገብቶ ሁለት ገቦችን በግማሽ ፍጻሜ ላይ ማስቆጠር የቻለው ሌላኛው ተጫዋች አሁን የዩናይትዱ ሜሰን ማውንት ሆኗል። ካርሎስ ካዝሜሮ ለቀጣዩ ውድድር ዓመት በማን ዩናይትድ ቤት ማቆየት እንደ አማራጭ እየታየ ነው ተብሏል። የማንችስተር ዩናይትዱ ፖርቹጋል አሰልጣኝ ሩበን አሞሪም ብራዚል የመሀል ሜዳ ተጫዋች ካርሎስ ካዝሜሮ በማን ዩናይትድ ቤት ማቆየት ለቀጣዩ የቡድን ግንባታ ሂደት ጠቃሚ ሊሆን ይችላል የሚል እምነት አላቸው ተብሏል። ካርሎስ ካዝሜሮ ያለው ልምድ፣ ሁለገብነት ያለው ተነሳሽነት ማንቸስተር ዩናይትድ ወደፊት ለሚገነባው ቡድን ትልቅ ስኬት ቁልፍ ሜና ሊወጣ ይችላል ተብሎ በሩበን አሞሪም ታምሯል። ምናልባት ቡድኑ የማያምንበት የደሞዙን ጉዳይ ነው። አዲስ ኮንትራት የሚፈርምላቸው ከሆነ በተለይም ደሞዙን ቀንሶ ዩናይትዶች ምርጫቸው ነው። ሩበን አሞሪም ደግሞ የሽግግሩ አካል እንዲሆን ይፈልጋል እየተባለ ይገኛል። ማንቸስተር ዩናይትድ ዩሮፕ ሊግ ፍጻሜ ደርሶ በስፔኖ ክለብ ቪላ ሪያል ተሸንፎ ዋንጫውን ካጣው ቡድን ውስጥ በዚህ ሰዓት ሉክ ሾው፣ ብሩኖ ፈርናንዴዝ፣ ሃሬ ማጉዌር፣ ቬክተር ሌንድሎፍ እና አማድ ያሉ ይገኛሉ። በቀጣይ ቡድን ውስጥ በመቶ ፐርሰንት የተረጋገጠው የብሩኖ ፈርናንዴዝ እና የአማድ ያሉ ቆይታ ነው። የሃሬ ማጉዌር፣ ቬክተር ሌንድሎፍ እና ሾው በዩናይትድ ቆይታ መቶ ፐርሰንት እርግጥ አይደለም። ሃሬ ማጉዌር ግን ኮንትራቴን አራዝሙልኝ እያለ እንደነበረ ይታወቃል። በኤሮፕ ሊግ ማንቸስተር ዩናይትድ እንግዲህ እስከ ፍጻሜ መድረሱን ተከትሎም 15 ሚሊዮን ፓውንድ ወደ ካዝነው አስገብቷል። ወደ ውድድሩን ካሸነፈ 13 ሚሊዮን ፓውንድ ተጨማሪ ያገኛል። ከተሸነፈ 7 ሚሊዮን ፓውንድ ያገኛል። አጠቃላይ ካሸነፈ ወደ 28 ሚሊዮን ፓውንድ ወደ ካዝነው ያስገባል። ከተሸነፈ ደግሞ ወደ 22 ሚሊዮን ፓውንድ ወደ ካዝነው ገቢ ያደርጋል። ቀጣይ ውድድር አመት ማንቸስተር ዩናይትድ አካዳሚ ተጫዋቾችን ሸጦ ቡድን ውስጥ የማያስፈልጉ ተጫዋቾችን እናስወጥቶ ዝውውር እንደሚያደርግ አስቀድመው ሩበንና ሞሬ ራሱ ያረጋገጡት ጉዳዩ ነበረ። ታላላቅ ክለቦችን የተመለከተ ወቅታዊ መረጃችን እዚህ ጋር ነው። ፍጻሜው ቀጣይ፣ እስክንገናኝ በደና ቆዩን።